ሰዎች ዛሬ ከእህታችን እንጀምራለን። አሁን ባሰማዋችሁ ቪዲዮ ላይ እንደተመለከታችሁት ወንድማችን አንድ ነገርን ያነሳል። ይህም የሚል ነው፣ ሚስቶች ለባሎቻቸው ሴክስን እንዲከለክሉ መጽሐፍ ቅዱስ አይፈቅድም ይላል። ይህን ነገር ደግሞ ያዝ ታደርግና እህታችን ነገር ያስቀመጠችው መጽሐፍ ቅዱስ ይህንን ነገር የማይፈቅድ ከሆነ እንግዲያውስ መጽሐፍ ቅዱስ ባሎች ሚስቶቻቸውን እንዲደፍሩ የሚያበረታታ ወይም የሚፈቅድ መጽሐፍ ነው ማለት ነዋ፣ የሚል ነገርን ታስቀምጣለች። ማስተካከያ ይደረግልኝ፣ ነዋ ሳይሆን ነው ወይ ነው ስለ የነበረው መጽሐፍ ቅዱስ ሚስት ለባሏ አትከልክለው ይላል ሲል፣ ያ ማለት አስገድዶ መድፈር ጥቃት እንዲፈጸምባት ይፈቅዳል ማለት ነው ወይ? ክላሪፊኬሽን ነው እየጠየቅኩ ያለሁት እንጂ ኮንክሉዥን አይደለም ያደረኩት። ያንን ሀሳብ እንደ ሀሳብ አይደለም ያስቀመጥኩት ማለት ነው። ስለዚህ እህታችን እንደዛ አይነት ሀሳብ አላስቀመጠችም፣ ይስተካከል እዛ። በተረፈ ክርክሩ የነበረው ሚስት ትከልክል አትከልክል ሳይሆን በጋብቻ መሀል በትዳር ውስጥ የአስገዶ መድፈር ጥቃት ይፈጸማል አይፈጸምም። ወይም ያንን ጥቅስ ሲያነሳው እሱ የአስገዶ መድፈር ጥቃት በጋብቻ ውስጥ የሚባል ነገር የለም ብሎ ለመናገር ነው። ሚስት በገዛ ስጋዋ ላይ ስልጣን የላትም ስልጣን ለባሏ ነው እንጂ፣ እንዲሁም ደግሞ ባል በገዛ ስጋ ላይ ስልጣን የለውም ስልጣን ለሚስቱ ነው እንጂ። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁን ስለ አለመገዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሁኑ። ዳሩ ግን ይህን እንደ ፈቃድ እላለሁ እንጂ እንደ ትዕዛዝ አይደለም። ተስማምታችሁ እንደ ፈቃድ። ያስገድዶ መድፈር ጥቃት ማለት ከሁለት አንዳቸው ፍቃድ ሳይሰጡ ሳይስማሙ የሚደረግ የሴክስ ግንኙነት ነው። ስ ፍቃዷን ሳትሰጥ ሳትስማማ ከተገናኛት እየደፈራት ነው። ትዳር ውስጥ የሚፈጸም ያስገድዶ መድፈር ጥቃት እንለዋለን። ትዳር ውስጥ የሚፈጸም ያስገድዶ መድፈር ጥቃት መጽሐፍ ቅዱሳዊ ነው? አይደለም። ለምን መጽሐፍ ቅዱስ እራሱ ፍቃድን አስቀምጦልናል፣ መስማማትን አስቀምጦልናል። አትከልክሉማ መጽሐፍ ቅዱስ ብቻ አይደለም እኮ የሚለው በሳይንሱን ብትሄዱ፣ በስነ ልቦና ጥናቱን ብትሄዱ አንድ የሆነ አይነት ችግር ያለባቸው ካፕሎች ማለት ነው ተነስተው ባለሙያ ጋር ቢሄዱ መጀመሪያ የሚጠይቃቸው ጥያቄ ሴክስ እያደረጋችሁ ነው ወይ ሴክሹዋሊ አክቲቭ ናችሁ ወይ ነው የሚላቸው። ለምን ለዛ ሪሌሽንሽፕ መሳካት ሴክስ በጣም በጣም በጣም ትልቅ ሚና ስለሚጫወት ማለት ነው ሪሌሽንሽፕ ኤክስፐርቶች ቴራፒስቶች ሳይኮሎጂስቶች፣ እንዳለ የሚናገሩት ነገር ምንድነው? ሴክስ በጣም ቫይታል ነው። ስለዚህ አትከላከሉ። የመጽሐፍ ቅዱስ ብቻ አይደለም፣ በዓለማዊም ብንሄድ ባልና ሚስት መከላከል የለበትም። ሴክስ ግን ፖይንቱ እሱ አይደለም። የሆነ ነገር ተፈጥሮ ብትከለክል ወይም ደግሞ ባትፈልግ አሟት ከሆነ ዩ ኖ ፔሪድ ላይ ከሆነች ደም እየፈሰሳት ከሆነ በዛ ሰዓት አይ እንቆይ ነገ ምናምን በምትል ሰዓት አስገድዶ ጉልበት ተጠቅሞ ከተገናኛት መደፈር ነው፣ አለቀ። እሱን መጽሐፍ ቅዱሳዊ ሊያደርገው ሲሞክር ነው ያንን ጥያቄ የጠየኩት፣ መጽሐፍ ቅዱሳዊ ስላልሆነ እዚህ እየተግባባን እባካችሁ። ሲጀምር ይሄ እንደዚህ የሚያከራከር ጉዳይ አይደለም። አንድ ባል ጉልበቱን ተጠቅሞ ኃይሉን ተጠቅሞ ጫናውን እሷ ላይ ያለበትን ጫና ተጠቅሞ ፍቃድ ሳትሰጠው ከተገናኛት የመድፈር ጥቃት ነው። ምን አድርጌ እንደማስረዳችሁ አላውቅም። ቅር ማለት አለባችሁ ትዕግስተኛ መሆን አለባችሁ ነው እያልክ ያለኸው አይደለ? እሺ መቼ ነው ባሎች ማድረግ ያለባቸውን ነገር የምናወራው? ጥያቄ የሚጠየቁ ለዛ ነው ባል ላይ ፎከስ አድርገህ ንገረኝ። ሰላም ለእናንተ ይሁን። እንግዲህ ዛሬ በሁለተኛው ቪዲዮ መጥቻለሁ። እዚህ ጋር እህታችን እንደሰማችሁት ቫሊድ የሆነ በጣም ጥሩ የሆነ ነገር አንስታለች። ከባሎች አንጻር ያለውንስ መቼ ልናወራው ነው? አሁን በሴቷ በኩል ያለው ብቻ ነው እየተነገረ ያለው። ለምሳሌ ባል ቢመታት ባል ቢመታት ሚስቱን ሚስቱ ይቅርታ ልታደርግለት ይገባል አይነት ነገርን አስቀመጠች። ስለዛ እያወራ ያለው ስለ እሱ ብቻ ነው። ባሎችስ ምንድን ነው ማድረግ ያለባቸው? የሴቶቹን ወይም የሚስቶችን ብቻ ነገር ነው እያወራ ያለ ነው አይነት ነገርን አስቀመጠች። እና ጥሩ ነው ወንድማችን እዚህ ላይ ትልቁ ችግር የማስበው ከታላቅ ይቅርታ ጋር ምንድነው በጣም ፎከስ እያደረገ ያለው ምንድነው፣ ሚስትየዋ ላይ ብቻ ነው ማለት። ለምሳሌ ከተመታች ከተመታች ከተመታች የሚለው ላይ ብቻ ነው። ባል ገና ከጅምሩ እንዲመታ ማንፈቅዶለት አይቻልም። አይተዋል ልክ ሚስት መከልከል የለባትም ሴክሱ ምናምን ብለን ልክ እንደተከራከርከው እንደዚህ አይነት ጉዳይ ላይ ልክ ሲመጣ ደግሞ ግልብጥ ብለ ኖ ባል ገና ከጅምሩ መምታት አይቻልም ብለ መከራከር አለብህ። የክርክር አጀንዳ ተለውጦ አሁን ደግሞ ባል አረብ በፍጹም መምታት የለበትም የሚል ነው መሆን ያለበት። መጽሐፍ ቅዱሳችን የሚያስተምረን ይሄን ነው። መጻችንም እንዳነሳችሁ ዛው ወይት ላይ ክርስቶስ ቤተክርስቲያን እንደ ወደዳት ባልም ደግሞ ሚስቱን ይወዳት ዘንድ በቃ ይሄ የመጽሐፍ ቅዱሳችን ትዕዛዝ ነው። ስለዚህ እንደገዛ ስጋው አድርጎ ይውደዳት እያለ መጽሐፍ ቅዱስ ምንድን ነው ባል ለሚሱ ጠባቂ ሲሆን ፕሮቫይደር መጋቢ ሲሆን፣ አስበው ጠባቂ መሆኑ ቀርቶ ጭራሽ ራሱ ችግር ሲሆንባት ራሱ ሲቀጠቅጣት፣ አሁን ይሄ በጣም አይ ነው። ስለዚህ ማያስ ማሳየት ያለብ ሴቲቱ ይቅር ያለች ትኑር ከሚለው በፊት ገና ከጅምሩ የችግሩ ችግሩ መንስኤ ራሱ ባልየው ስለሆነ ነው በፍጹም ይሄንን ማድረግ የለበትም የለበትም ሊባል ነው የሚገባው። እኔ ምንድነው የገዛ ስጋው ስር ሆነች ሚስቱ አሁን ራሱን እንደ መምታት ነው። በነገራችን ላይ ሚስትን መምታት እንደው ራስን መምታት ይስቀላል። ራስን መምታት እንደውም ይቀላል እንዴ! ሚስት የገዛ ስጋ ብቻ ሳይሆን ከእግዚአብሔር የተሰጠች አደራም ጭምር ናት። ሚስት ትሆን ዘንድ ውሰዳት ተብላ ከእግዚአብሔር እንደተሰጠች ነው ልትቆጥረው ልትቆጥረው የሚገባው ልክ አንዴ ስትጋባ ከእግዚአብሔር የተሰጠችን ትጠብቃት ዘንድ ትመግባት ዘንድ እንደው ነውር እንከ ምንም ማለት ነገር እንዳይኖርባት ምንድነው በዛ ደረጃ ልጠብቃት የተሰጠችን ሚስት እሷ ላይ እጃን የምታነሳ ከሆነ እሷ ላይ የምትበረታ ከሆነ ህይወቷን የምታከብድበት የሆነ ሲኦል የምታደርግባት ከሆነ ገና ከጅምሩ ምንድነው መነሳት ያለበት ልጅቷ ይቅር ትበል ከሚለው በፊት በቃ ባልየው ነው አሁን መከሰልበት። ስለዛ ገና ከጅምሩ ነው፣ ባል እንዲህ ማድረግ የለበትም። ይህን አልፎ ሲመጣ ልክ ለምሳሌ ሚስት ምናምን ሴክስ መከልከል የለባትም ብለን የለ ሰበካ የለባትም ለ ግን በቃ ኖ ብላ ከገገመችስ ከዛ በኋላ ካለፈ በኋላ እሱ ደግሞ መጥቶ በግድ በትግል ምናምን ያን ነገር መፈጸም አለበት ወይ የለበትም? ልክ እንደዛ ሁሉ በዓለም ሚስትህን ለምሳሌ በጭራሽ ሊመታት ሊያስበው ማይገባም። ግን ቢመታትስ ሚስትህን ተነሳት ልትፈታው በፍጹም አይደለም። በሁለቱም ሁለቱንም ጽንፍ ወደዛ አስወግዱት እና መካከል ላይ ክርስትናውን መያዝ ይበጃል። ዛሬ ላይፍ ላይ ገብተን የተወሰነ እናወራለን። ይቆያል።